ስልክ ይዘሻል? አዎ፣ እዛ ነው ሞባይል። ሽንክፈችው እስቲ እኔ የምልሽ የሆነች ብሌን የምትባል ሴት ጋር ደውልኝ እስቲ። የምትሄጂበት ሀገር ብሎ ካርታ ይሁንልሽ ብሎ አሳየኝ። አጨብጭቡ ለጌታ የመጀመሪያ በቤት ያለውን የከበደውን ነገር እግዚአብሔር አነሳሁት አለ። ሁለተኛ ነገር ከእግር ጥፍር እስከ ራጸጉር ፈወስኩ አለኝ። ኩላሊትን ሊያበላሽ የተመደበውን ረግም ይዋለው። ሽባ ሊያረግ የወጣው ረግም ይዋለው። የቀን መኝታ ላይ ሊጥል የወደደውን ረግም ይዋለው። እግዚአብሔር አየሁሻለሁ። አሜን። ደግሞ ሰማሁሻለ። አሜን። ከትውልድሽ አንዳቸውም አይበሉ። ከዚህ ቀን ጀምሮ ጣልቃ ገብቻለሁ አለኝ እግዚአብሔር። ይበላሻል። ይጀምራል ጀምሮ ለአንተም ለሐኪምም ግራ የሚያጋባውን ነገር ኢየሱስ ይችላል። አይችልም? ይችላል። እርግጠኛ ነህ? ኢየሱስ ይችላል። የብር የሀብት የወርቅ የኑሮ የምናምን ችግር የለብህም። የቃል ችግር የለብህም። መንፈሳዊ ነገር ችግር የለብህም። በህይወት ላይ ከብዶ ያለ አንድ ችግር አለ ዛሬ ኢየሱስ ያንከባለው። አሜን። በደንብ ስማኝ የመጀመሪያ በቤት ያለውን የከበደውን ነገር እግዚአብሔር አነሳሁት አለኝ ቀንበር የሆነውን ነገር አነሳሁት አለኝ የተጫነህን አነሳሁት አለኝ ሁለተኛ ነገር ከእግር ጥፍር እስከ ራስ ጸጉር ፈወስኩህ አለኝ እግዚአብሔር አምላክ ከሁለት በሽታዎች ሲፈውስ ሀይ አለው አሜን ሼ ፓርታ ማንታ ናማኒያስ ለብራሃት አላባ ጋር ያራ አላቦስ በናዝሬቱ ጌታ በኢየሱስ ስም ኩላሊትህን ሊያበላሽ የተመደበውን ረግም ይዋለው ሽባ ሊያረግ የወጣውን ረግም ይዋለው የቀን መኝታ ላይ ሊጥል የወደደውን ረግሜዋለሁ። ሲ አንድ እጆቻችሁን ዘርጉና በጌታ በኢየሱስ ስም በሎ። ከዚህ ሰዓት ጀምሮ በሎት፣ ሰውነትህ በሎት፣ በኢየሱስ ስም ድኖ ይቀር። ብዙ ለዞርሽበት ጉዳይ፣ ብዙ ደጅ ለጠናሽበት ጉዳይ ዛሬ እንደ እግዚአብሔር ባሪያ እናገራለሁ። እግዚአብሔር ጣልቃ ይገባል። አለሚቱ የምትባል ሴት ታውቂያለሽ? እስቲ ተነሺ። ጌታ ይችላል ያላችሁት ጉዳይ አለ አዎ እሺ ቀኝሽን ከፍ አርጊ እግዚአብሔር ሆይ በይ ዛሬ በእኔ ጉዳይ ጣልቃ ስለምትገባ ተከራካሬን ስለምታሸንፈው አመሰግናለሁ አላውቅም እግዚአብሔር እፈርድልሻለሁ አለኝ እፈርድላታለሁ አለኝ ዓለም ፀሐይ ማነች አንቺ ራስሽ ጨው ሽላት ለሷ ማለት ሽላት ለሷ። ጌታ እያት አልሽ፣ ስማት አልሽ። ኢቨን አሁን ጌታ መንፈስ ቅዱስ ለምን እንዳወራኝ ታውቃላችሁ? እሷ ቁጭ ብላ ባለ ጉዳዩ ባለቤቷ። እሷ ጌታ ሆይ የኔ ነገር እንኳን ቢቀር የእሷን ነገር እያልሽ ነበር። እናቴ ያለሚቱን አትለፋት እያለች ነው። እግዚአብሔር እንደዚህ አለኝ፣ ከዚህ በኋላ አትዞሪም፣ ከዚህ በኋላ ዘይት አታስደፊም፣ እጅ አታስጭኝም። በርከክ ስትይ እሰማሻለሁ አለኝ ጌታ እግዚአብሔር አየሁሻለሁ አለኝ፣ ደግሞ ሰማሁሻለሁ አለኝ። ከትውልድሽ አንዳቸውም አይበሉ፣ አሜን። ከዚህ ቀን ጀምሮ ጣልቃ ገብቻለሁ አለኝ እግዚአብሔር። በቅርብ ጊዜ አንተ እግዚአብሔር ባሪያ እንደ ተናገርከው እግዚአብሔር እኮ ረዳኝ ብለሽ ለምስክርነት ትመጫለሽ። አይንሽን ያጂሲ ጌታ ሆይ ጌታ ሆይ፣ ከዚህ በኋላ ከዚህ በኋላ ስለማላለቅስ ስለማላለቅስ፣ ስለምታብሰው እምባይን አመሰግናለሁ። በኢየሱስ ስም አሜን። ተፈጸመ። ለወንድ ልጅሽም ለሴት ልጅሽም ነቀኝሽን ስጪ በክርስቶስ ኢየሱስ ስምና ስልጣን አልፎ መሄድ ይሆን እግዚአብሔር የልጆችሽን ደስታ ያሳይሽ፣ በነገር ሁሉ መከናወን ይሆንልሽ። አሜን። አምስታችንም የጸሎት ቡድን ነን። ሰኞ ሰኞ ያው ቅድም ያገለገልካቸው ወንድ ልጅሽ ውጪ ሲሄድ አይና አገር ህዝብ ይደነቃል። ትልቋ እንትን የእሱ ታላቅ ጀርመን ናት። አሁን ወንድ ልጅሽ ሄደ ብለው ህዝብ ምስጋና በቃ ሲደነቅ በህልምሽ ነው። ጌታ ደግሞ ወንድ ልጅሽ ምን አለ? ኦኬ ሴት ልጅሽንም ልላካታ ስልክ ይዘሻል። እዛ ነው ሞባይልሽን ክፈችው እስቲ። ክፍት ነው። እኔ የምልሽ የሆነች ብሌን የምትባል ሴት ጋር ደውይልኝ እስቲ። አባት አንተ ትልቅ ብሎ አጨብጭቡ ለጌታ ክብር። ሰላም ለአንቺ ይሁን። እኔ ፕሮፌት አንተነህ በዛብህ እባላለሁ። አንቺ ሳትነግሪኝ ጌታ መንፈስ ቅዱስ ስለ አንቺ እየነገረኝ ነበር። ዋው! የእናትሽን ጸሎት እግዚአብሔር ሰምተዋል። አንችንም በምስጋና ያቆምሻል። እንደ እግዚአብሔር ያለ ማንም የለም። የት ሀገር ነው መሄድ የምትፈልጊው? ይህች አሜሪካ ተቸገረች። እዚህ ተፈትቻለሁ። በይ ተፈትቻለሁ፣ በጌታ በኢየሱስም ስም። በይ በጌታ በኢየሱስ የትኛው ምስራት፣ የትኛው ምስራት፣ አይዘኝም፣ አይዘኝም። እግዚአብሔር በይ እግዚአብሔር፣ በህይወቴ ላይ በህይወቴ ላይ በሚያደርገው ነገር ሁሉ በሚያደርገው ነገር ሁሉ እራሱን እግዚአብሔርን አከብረዋለሁ፣ ራሱን እግዚአብሔርን አከብረዋለሁ። እርግጠኛ ነሽ ወይ? እርግጠኛ ነኝ። በጌታ በኢየሱስም ስም ደጆች ይከፈቱልሽ። አሜን። በሮች ይከፈቱልሽ አልፎ መሄድ ይሁንልሽ። እኔ ምልሽ ደሳ ላይ የሚባል ሰው ታውቂያለሽ? በናዝሬቱ ጌታ በኢየሱስ ስም እሱን ተከትሎ የመጣ ጨለማ ከናንተና ከቤታችሁ ላይ ለዘላለም የተሰበረ ይሆን። በሰው ስኬት የሚናደድ የሚበሳጭ፣ ተምሮ እንዳልተማረ የሚያደርግ በአብ ልጅ በኢየሱስ ስም ረገምኩት፣ የተረገመ ይሆን። ከዚህ ሰዓት ጀምሮ አልፎ መሄድ ይሁንልሽ። በነገር ሁሉ መከናወን ይሆንልሽ። የእግዚአብሔር ባሪያ ባረኩሽ። ለበረከቶኝ ጌታ ቢፈቅድ በምስጋናና በምስክርነት እንገናኛለን። አሜን። ደሳለሽ ማሚዬ፣ አንድ ላይ ነው የምትጸልዩት፣ አንድ ላይ ለምድሪቷ ለኢትዮጵያ ተማለዳላችሁ፣ ለነገስታቶች ተማለዳላችሁ፣ ለአገልጋዮች ተማለዳላችሁ፣ ለትውልድ ሁሉ፣ ለመንግስት ሰራተኛ፣ ለነጋዴው፣ ለተማሪው እርግጠኞች ናቸው በጌታ በኢየሱስ ስም ከዚህ ቀን ጀምሮ ሰማያት ባንጻራችሁ ይከፈል የሰማይ አምላክ እግዚአብሔር ጩኸታችሁን ይስማ ጸሎታችሁን ይስማ በአብ ልጅ በክርስቶስ ኢየሱስ ስም ከዚህ በኋላ የእግዚአብሔር ህልውናው መገኘቱ በናዝሬቱ ጌታ በኢየሱስ ስም በኃይል ያገኛቸው በኃይል ያገኛቸው ጸጋው በጥፊ ብሳላቸው በነገር ሁሉ መከናወን ይሆንላቸው አትጥበቡ ስሙ አትያዙ ሂዱ ተች እያረኩ አለፍኩ ልክ እሷ ጋር ደርሼ ተች ሳረግ እና ጌታ እንደ ሚስጥር ገለጠላት እና እሷ ረስተዋለች ይሄ ልጅ አይጨነግፍም አላት ጌታ ልክ ነኝ ማሚ አሁን የዚህ ልጅ ነገር ወደ ቤት ይግባ ይግባው እግዚአብሔር በሁሉ አሳረፈኝ ስት አሁን በዚህ ደግሞ ፈተናው ነው ብቻ በሁሉ ረድቶሻል አላረዳሽም ጌታ አላሳረፈሽም የሴትም መቤት አረኳት አለ ይሄ ግን ፈተና ሆነባት ሚኪ የሚባል ልጅ ታውቂያለሽ አጨብጭሙ ለጌታ አቀበለ። ቀኞቻችሁን ከፍ አድርጎ ወደዚህ ዘርጎ በጌታ በኢየሱስ ስም በሉ። ዛሬ ሚኪን በኢየሱስ ስም መፈታት እንዲሆንለት፣ መለቀቅ እንዲሆንለት፣ መባረክ እንዲሆንለት የጭንገፋን ጉልበት ከላዩ ላይ ከዘመኑ ላይ በኢየሱስ ስም ረግመነዋል። ይጀምራል፣ ይበላሻል፣ ይጀምራል፣ ይበላሻል፣ ይጀምራል። ለመጀመር ደግሞ እንደሱ ብርቱ ሰው የለም፣ ግን ሁሉም ይበላሻል። ከዚህ ቀን ጀምሮ በኢየሱስ ስም አስተካከለ። ሁለት ይዘሽው ነው። አጨብጭው ለጌታ አከበር